በተለያዩ ምክንያቶች የሀሳብ ልዩነት ፈጥረው ግጭት ውስጥ የገቡ ወገኖች ልባቸውን ለውይይትና ድርድር ክፍት በማድረግ የሕዝብን መከራ እንዲያስቆሙ የሃይማኖት አባቶች ጥሪያቸውን አስተላልፈዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ያዘጋጀው ሶስተኛው ሀገር አቀፍ የሰላም ኮንፈረንስ ሲጠናቀቅ የተገኙት የሃይማኖት መሪዎች የትኛውም ጫፍ ላይ የሚገኝ የፖለቲካ ቡድን ፍላጎቱን በሰላማዊ መንገድ ለመፍታት ካልተገባ ለኸኝነት መውጣትና የሃይማኖት አባቶችን የሰላም ጥሪ መቀበል እንደሚያስፈልግ ተናግረዋል። ልባችን ከልከኝነት ተላቆ ከሰጥ አገባ፣ ከውዝግብ ነጽቶ በሰላማዊ መንገድ ችግሮቻችንን ሁሉ ለመፍታት ወደ እግዚአብሔር እንቅረብ። ለነገው ትውልድም እናስብ። ስለሆነም በተለያየ መንገድ የምትገኙ ወገኖች በሙሉ የሰላም ጥሪያችንን ተቀብላችሁ ዘመኑ በሚፈቅደው መንገድ እንድትነጋገሩ፣ ችግሩን እንድትፈቱ፣ ምድሪቱ እረፍት እንድታገኝ፣ ሞት፣ ስደት መፈናቀል እንዲቆም እኛ የሃይማኖት አባቶች ለመንግስትም ለተቃዋሚዎችም ጥሪያችንን ከፍ አድርገን እናስተላልፋለን። የሃይማኖት መሪዎች፣ ሁሉም የህብረተሰብ ክፍል ስለ ሰላም ከመናገር ባሻገር ሰላም በእያንዳንዱ ህይወት ውስጥ እንዲሰርጽ እና በተግባር እንዲገለጥ ጥሪያቸውን አስተላልፈዋል። ሰላም ሰላም ሰላም ስንል ሁላችንም በቃል እናሳምራለን በተግባር ሳ ትልቁ ተግባር ነውና እስኪ ሁላችንም ሽቁም፣ ቅሱም፣ ባለስልጣኑም፣ ግለሰቡም፣ እሳቸውም፣ እሷም፣ ህፃናቶቻችንም ስት ወንድሰንል እስኪ ራሳችን እንገመግምና ተግባራችን ምን መስላል የምለው የሃይማኖት ተቋማት ለሀገር ሰላም እያደረጉት ያለውን አስተዋጽኦ በመደገፍ የአደባባይ ትዕይንተ ህዝብ ላይ ሲሳተፉ ያገኘናቸው የባህርዳር ከተማና አካባቢው ነዋሪዎችም ህዝቡ ለሰላም ያለውን ፍላጎት ያለመሰልቸት የገለጸ መሆኑን አንስተው የሰላምን ዋጋ በማጤን የሃይማኖት አባቶችን ጥረት ማገዝ እንደሚያስፈልግ ገልጸዋል። የኢትዮጵያ ሃይማኖት ጉባኤ በተለይ ለሰላም ትኩረት ሰጥተው ክልላችን ላይ የክልላችን መድና ባህርዳር ላይ መጥተው በዚህ ልክ ውይይት ማካሄዳቸው ለሰላሙ ትልቅ ፋይዳ አለው። ይሄን በማስመልከት ማህበረሰባችንን ለሰላም ያለውን ፍላጎት ለሰላም ያለውን ቁርጠኝነት ለማሳየት በድጋፍ ሰልፍ ከዳር እስከ ዳር ወጥቷል። ማህበረሰቡ የሰላሙ ባለቤት መሆን ይፈልጋል። ምክንያቱም ሰላም ከሌለ ልጅ ማሳደግም አይቻልም። ስለዚህ ከኦርቶዶክስም፣ ከሙስሊምም፣ ከፕሮቴስታንትም ከካቶሊክም ሁሉም ቤተ እምነት በየቤተ እምነቱ ወስዶ ስለ ሰላም እየሰበከ የሰላሙ ባለቤት ማድረግ ይቻላል። አይ ሰውዬው ሰላሙ ነው። ሰላምን አግኝቶ የተንቀሳቀሰ ምንድነው? ልማት ልማት ማት ለሀገር ነው እ ያለ ሰላም ምንም እንደሌለ ማንኛውም ኅብረተሰብ አውቆ ሊገባ ሊራመድ ሊያስብ አርቆ ሊጓዝ ይገባዋል። ሶስተኛው ሀገር አቀፍ የሃይማኖት ተቋማት የሰላም ጉባኤ ማጠቃለያ መርሃ ግብር ላይ የተገኙት የሰላም ሚኒስቴር ሚኒስትር ዴኤታ ዶክተር ሀይረዲን ተዘራም የሃይማኖት አባቶች ሰላማዊ ውይይትን ባህል ለማድረግ የሚደረገው ጥረት ዋነኛ ባለቤት መሆናቸውን አጠናክረው እንዲቀጥሉ የጠየቁ ሲሆን ህዝቡ ውስጣዊ ችግሮችን ለማረም ያለውን ተሳትፎ በማሳደግ ሀገር የማጽናቱ አካል እንዲሆን ጠይቀዋል። ወጣት ሁሌም ከጎኑ ቢሆን ንግግርን፣ ውይይትን፣ አንድነትን ከሚኒስትር ይልቅ ምክክርን እንዲያስቀድም እየጀመራችሁ ያላችሁን ስራ እንድታጠናከሩ መልእክት እያስተላለፍኩ ጎንበስ ስንል የበለጠ ጎንበስ የሚፈልጉን ኃይሎች ሊኖሩ ይችላሉና፣ ብታስከፋም፣ ይቺው አንድ እናት ሀገር ናትና፣ ቁጭ ብለን ተመካክረን ተነጋግረን ሀገር የማጽናቱን ስራ የአበው የአያቶቻችን ትልቅ ውርስ ነውና ይሄን ውርስ ለማስቀጠል አደራ ማለት ወዳለው።